የማሸነፍ ትግል ሰው የሚማረው አንድም ከፊደል አንድም ከመከራ ነው። ወይ በሳርሃ ብሎ ወይ በአሳርዋ ብሎ የስነ ህይወት ተመራማሪዎች ህይወት በትግል የተሞላች የትግል ሜዳ ናት፣ ብቁ የሆነ ብቻ ያሸንፋታል ኦንሊ ዘፊተስት ዊል ሰር ይላሉ። ትግል በአንድ ሰው ውስጥ ብቻ እንኳን የሚኖር የተፈጥሮና የህይወት እውነታ ነው። በዚህ ምዕራብ ስር የማውረው ግን በህይወት ውስጥ የሚገጥምን ፈተና ለማሸነፍና ስለሚደረግ ትግል ነው። ይህንን በምጽፍበት ሰዓት ከህይወት ጋር ብርቱ ትግል እያደረግኩ ስለሆነ የምጽፈው ጽሑፍ ትርጉም በደንብ ይገባኛል። ቀጥሎ የምጽፈው በተለይ በእኔ አይነት ሁኔታ ውስጥ ላሉ ሰዎች መንገድ ያሳያል ብዬ ስለማመን ነው። ሁሉም ሰው በህይወት መንገድ ላይ የተለመደውን የኑሮ ስርዓት ሊያዛባ ወይም ሊያዘገይ የሚችል ተግዳሮት ሲገጥመው፣ የመጀመሪያው እርምጃ የሚሆነው ፈተና ወደ ህይወቱ መምጣቱን ማወቅና ማመን ነው። ማመን የሰው ልጅ ከተወለደበት ሰዓት ጀምሮ ትግል ወደሚደረግበት ዓለም ይቀላቀላል። ህፃናት ሲወለዱ ይህን ዓለም በለቅሶ የሚቀላቀሉት በዚህ ምክንያት ይሆን ያስብላል። ያለ ሀሳብ ከሚበሉበት የእናት ማህፀን ሰርቶ ወደሚበላበት፣ ያለ ድካም ከሚንቀሳቀሱበት በድካም ወደሚኖርበት፣ ከሙቀት ወደ ቅዝቃዜ፣ ከጸጥታ ዓለም ወደ ሁካታ ዓለም መምጣታቸውን አውቀው ይሆን? ከፈተና የጸዳ ህይወት ያለው ማንም የለም። የፈተናው ክብደትና ቅለት ቢለያይም ፈተና ግን የሁሉም ሰው ጣፈንታ ነው። ይህንን ለማለፍ የሚደረገው ጥረትም ህይወትን ህይወት ያስብላታል፣ ህይወት ያደርጋታል። በትምህርት፣ በስራ፣ በትዳርና በጤና፣ በጠቅላላው በኑሮ ስርዓት ላይ የተለየ ችግር ሲመጣ ይሄ ነገር የመጣው ለፈተና ነው ብሎ ፈተና መሆኑን ማመን የመጀመሪያው እርምጃ ነው። ብዙ ጊዜ ጠንከር ያለ ችግር ሲገጥመን ወይም ያላሰብነው ሁኔታ ሲፈጠርብን ፈተና መሆኑን ከማመን ይልቅ ነገሩን ከተለያዩ ነገሮች ጋር ማገናኘት ይቀናናል። እነዚህ ሁኔታዎች የጤና ማጣት፣ የንግድ ኪሳራ፣ የወዳጅ ሞት እና የልጅ ማጣት የመሳሰሉት ሲሆኑ ደግሞ የተረገምኩ ስለሆንኩ ነው፣ ለዚህ አበቃኝ የሰራሁት ኃጢአት ነው፣ አላርፍ ብዬ ነው፣ ወዘተ በማለት እናዘወትራለ። ሌሎቻችን ደግሞ እግዚአብሔር፣ ሰይጣን፣ ጓደኛ፣ ወላጅ፣ አስተዳደግ፣ እድል፣ እጣ ፈንታ፣ ወዘተ እየተጠቀስን ማሳበብ እና ነገሩን ወደ ሌሎች ማዞር እናበዛለን። ይህን ሁሉ እያል ግን ፈተናውን እንደ ፈተና እንቀበልም። ነገር ግን ፈተና የሚመጣው በህይወት ስላለንና ሰው ስለሆን ብቻ ነው። ፈተና ፈተና ነው። ከማንም ነገር ጋር ማገናኘት ማያያዝ አያስፈልግም። ፈተና እርግማንም የኃጢአት ቅጣትም አይደለም። የትምህርት ዓለም ትምህርት ቤት ገብቶ የተማረ ሁሉ ምን ያህል እንዳወቀ ለማወቅ ይፈተናል። ይሄ ተማሪ የሚፈተነው ረባሽ ስለሆነ ወይም እድለኛ ስላልሆነ አይደለም መማሩንና ማወቁን ለመረዳት እንጂ። በህይወት ያለው ሁሉ ከህይወት ተማሪ ነው። ህይወት መቆሚያ የሌለው ትምህርት ቤት ነው። ስለዚህ ፈተና የሚገጥመን በሕይወት ስላለና ከህይወት የተማርነው ትምህርት ምን ያህል እንደሆነ ይታወቅ ዘንድ ነው። ሁሌም ቢሆኑ አዲስ ነገር ሲፈጠር ማስደንገጡ ወይም ግራ ማጋባጡ አይቀርም። ፈተና መሆኑን አውቀው ከተቀበልን ግን ምን ማድረግ እንዳለብን ማሰብ እንጀምራለን። ይህም እርምጃ ለመውሰድ እና ፈተናውን ለማሸነፍ ለምናደርገው ጥረት በር ይከፍትልናል። በማመን ሂደት ውስጥ ሶስት አይነት ስህተት እንፈጽማለን። አንደኛ ፈተናውን እንደ ፈተና ለመቀበል ነው። ይህም ከችግራችን ጋር አብረን እንድንኖርና እንዳናሸንፍ ያደርገናል። የዚህም መጨረሻ ውጤቱ ሁሌ ደስታ ይራቀውና ሰበብ የበዛበት ህይወት መኖር ነው። ሁለተኛ ችግሩን አሳንሶ ወይም አጉልቶ ማየት። አሳንሶ ማየቱ የተናቀ እንደሚባለው ትንሽ ያልነው ነገር ሳናስብ ጠልፎ ይጥለናል፣ ይጎዳናል። ይህም አጉልልህ ውስጥ ይጥለንና የመፍትሄ እርምጃዎቻችን ስህተት የተሞላበት ያደርገዋል። ችግሩን ከሚገባው በላይ አጉልቶና አክብዶ ማየቱ ፈሪና ድንጉጥ ያደርገናል። በዚህም አንዳች እርምጃ ሳንወስድ ችግሩን በማየት ብቻ በፍርሃት እንርዳለን፣ በጭንቀት እንማቅቃለን። እርምጃ ብንወስድ እንኳን ያልተመጣጠነ ጉልበት ስለምንጠቀም ፍጻሜው አድካም ይሆናል። ሶስተኛ ከፈተናው ክብደትና ቅለት ይልቅ አእምሯችን ውስጥ የሳልነውን ስዕል ማይ። ይህም ከፈተናው ይልቅ አእምሯችን ውስጥ ያለውን አስተሳሰብና ትግል እንድንታገል ያደርገናል። ለማሸነፍ ትግል ውስጥ ብንገባም ትግላችንን ስንጨርስ ፈተናው ላይወገድና የታገልነው በውስጣችን የሳልነውን ስዕል ይሆናል። ፍጻሜውም ሽንፈት ነው። ትግል ትግል ሊወገድ የማይችል የሕይወት እውነታ ነው። አካላዊም ሆነ የሀሳብ ትግሎች የሰው ልጅ በሕይወት እስካለ ድረስ በሚያልፍባቸው መንገዶች ሁሉ ይኖራሉ። ከሰው ሰው የሚኖረው ትግል እንዳለ ሆኖ በአንድ ሰው ውስጥም የትግል ቦታ አለው። ኑሮ ራሱ ትግል ነው። የምንወጣው፣ የምንወርደው የየቀን ውሏችን በትግል የታጀበ ነው። ጥረህ ግረህ በወዝህ ብላ ተብሏልና እንጀራ ራሱ ከብዙ ብዙ ያታግላል። ከትግል የሚገኝ ውጤት ደግሞ ፍሬው ያማረ ነው። ስለ ትግል ከተነሳ ደግሞ ለብዙዎች ትምህርት የሚሆነው የዜማ ሊቁ የቅዱስ ያሬድ ታሪክ ነው። ቅዱስ ያሬድ እንዲህ እንደ ዛሬው ታዋቂ የዜማ ሊቅና መምህር ከመሆኑ በፊት ትምህርት አልገባ ብሎት የተቸገረ ሰው እንደነበረ የሕይወት ታሪኩ ይነግረናል። ትምህርት አልገባው ሲል ከአገሩ ተሰደደ። በመንገድም ደክሞት ከአንድ ዛፍ ስር አረፈ። በዚያም አንዲት ትል ወደ ዛፍ ላይ ለመውጣት ስትሞክር ተመለከት ትሏም ለመውጣት ስትታገል ግማሽ ደርሳ ስትወድቅ፣ አሁንም መሞከር ግማሽ ደርሳ ስትወርቅ አስተዋለ። በስተ መጨረሻም በሰባተኛው ሙከራ ተሳክቶላት ወደ ዛፍ ላይ መውጣት ቻለ። ከዚህም ስኬት የትክክል ውጤት እንደሆነ ተረድቶ ወደ መምህሩና ወደ ትምህርቱ ተመለሰ። ደጋግሞ በመሞከር አሁን የሚታወስበት ከፍታ ቦታ ላይ ለመድረስ ቻለ። ህይወት አብዝተው የሚታገሉባት የትግል መድረክ ናት። በህይወታችን ውስጥ የተፈጠረው አዲስ ክስተት ፈተና ከሆነና ፈተናው ቻሌንጅ መሆኑን አምነን ከተቀበል ቀጣዩ የሚሆነው እርምጃ መውሰድ ወይም ለማሸነፍ ትግል ማድረግ ነው። መታገል መታገል፣ እስክናሸንፍ መታገል። ትግል ደግሞ ከማወቅ አዌርነስ ይጀምራል። ማወቅ፣ ዕውቀት የብዙ ችግሮች መፍትሄ ነው። የገጠመን ፈተና የትዳር፣ ልጆች አስተዳደግ፣ የትምህርት፣ የቢዝነስ፣ የጤና፣ የስራም ወይም የሌላ ሊሆን ይችላል። ተፈተነን ማለፍና ችግሩን መፍታት የግድ ነው። በምን መልኩ መፍታት እንዳለብን ለመረዳት ደግሞ እውቀት ዋናው መሳሪያ ነው። እውቀት በማንበብ ሰዎችን በመጠየቅ ከሌሎች ሰዎች ልምድ በመውሰድና ማናቸውንም የእውቀት ማግኛ በመጠቀም ማግኘት ይቻላል። ያለ እውቀት የሚወሰድ እርምጃ ሁሉ ወደ ስህተት እንጂ ወደ ትክክለኛ መፍትሄ አይመራንም፣ ይልቁንም ችግሩን ሊያባብሰው ይችላል። ያለ እውቀት የምንወስደው እርምጃ የፈለገች ምቻ አይነት ይሆንና ሁሉም ነገር ባክኖ ይቀራል። ስለዚህ ከውሳኔ በፊት እውቀት የግድ አስፈላጊ ስለሆነ የሚገጥመንን በማንኛውም ፈተና ላይ እውቀትን ማስቀደም ጠቃሚ ነው። በእጅ ያለን ሀብት መረዳት ነው። ስለ ችግሩ በቂ እውቀት ካገኘን ቀጣዩ ደረጃ የሚሆነው እርምጃ ለመውሰድ የሚረዳንን በእጃችን ያለን ሀብት መረዳት ነው። በመጽሐፍ ቅዱስ ከተጠቀሱና እስካሁን ድረስ ከሚተረኩ ታሪኮች መካከል አንዱ ኤርትራ ባሕር ለእስራኤላውያን ጉዞ ለሁለት መከፈል ነው። ከዚህ በፊት በነበረው እግዚአብሔርና የሙሴ ውይይት እግዚአብሔር ለሙሴ ለእስራኤላውያን ማንነት ስለገጠማቸው ፈተና ወይም ባርነት ምንነት በቂ እውቀት ከሰጠው በኋላ መፍትሄው ግብፅን ለቆ መውጣት መሆኑን ነገረው። እርምጃ ከመውሰዱ በፊት ግን እግዚአብሔር ሙሴን አንድ ጥያቄ ጠየቀው። በእጅህ ላይ ያለ ምን አለ? ሙሴ ለዚህ ጥያቄ በቂ ምላሽ ካገኘ በኋላ ነበር እጁ ላይ ያለውን ሀብት ተጠቅሞ የኤርትራን ባህር የከፈለው። አሁን የገጠመህን ፈተና ለማለፍ የሚረዳ በእጅ ላይ ምን አለ? ገንዘብ፣ እውቀት፣ ሰው፣ ችሎታ፣ ጉልበት ወዘተ የትኛው በእጅ አለ? ለዚህ ጥያቄ መልስ ማግኘት መቻል የምናደርገው ትግል ምን ያህል ጉልበት እንዳለውና እንዴት መጠቀም እንዳለብን ለመረዳት ያስችለናል። በባዶ እጅ ሆኖ የሚፈተን ማንም የለም። ቢያንስ አንድ ነገር አለን። መጽሐፍ ቅዱስ አቅማችሁ በላይ እንድትፈተኑ የማይፈቅድ እግዚአብሔር ከፈተናው ጋር አብሮ መውጫውን ይሰጣችኋል ይለናል። እግዚአብሔር ደግሞ ለቃሉ የታመነ ነው። ስለዚህ ፈተና ሲመጣ መውጫውም ሆነ ለመውጫ የሚረዳን ሀብት በእጃችን አልያም በዙሪያችን ይኖራል። ከእኛ የሚጠበቀው ምን አለን የሚለውን በትኩረት መፈለግና ያለን ሀብት ለምንወስደው እርምጃ ሊሆን በሚችል መልኩ ማዘጋጀት ነው። እርዳታ እርዳታ መጠየቅ መሸነፍ አይደለም። የገጠመን ፈተና የሚያልፈው በእኛ ብቻ ሊያም ደግሞ የሌሎች እርዳታ ተጨምሮበት ነው። የሰው ልጅ ሙሉ አይደለም። እኔ ጋር ያለ ነገር ሌላው ጋር አይኖረም፣ ሌላው ጋር ያለ ነገር ደግሞ እኔ ጋር አይኖረም። የአንዳችን ደስታ ያለው በሌላችን ጉድለት ውስጥ ነው። እውነተኛ ደስታ የሚገኘው የሌሎችን ችግር በመቅረፍና ጉድለት በመሙላት ነው። ስለዚህ የገጠመንን ችግር ለማሸነፍ የሚረዳን ገንዘብ እውቀት ኃይልና የመሳሰሉት ጉዳዮች እኛ ጋር ከሌለ ሌሎች እንዲያግዙን እርዳታ መጠየቅ ያስፈልጋል። ስለዚህ የሚጎርልን ነገር ላይ እርዳታ መጠየቅ አስፈላጊ ነው። አንድ ሰው እግዚአብሔር ሲፈጥረን በጣቶቻችን መካከል ክፍተት ይፈጥራል። ይህ ክፍተት የሚሞላው ሌሎች ጣቶች በክፍተቶች ላይ ሲገቡ ነው። ይህም የሰዎች ጉርለት በሰዎች ሊሞላ እንደሚገባ የሚያሳይ ነው ብሏል። ከእርዳታ ሁሉ የሚበልጠው እርዳታ የሚገኘው ከእግዚአብሔር ነው። ከሰው የሚገኘው እርዳታ የእግዚአብሔር እርዳታ ውጤት ነው። እግዚአብሔር ያረዳውን ማንም ሰው ሊረዳው አይችልም። በፈተናችን ወቅት በሚያስፈልገን ድጋፍ ያለምንም መፍራትና ማፈር እርዳታ ልንጠይቅ ይገባል። ህመሙን የደበቀ መድኃኒት አይገኝለትምና። እርዳታ የሚያደርጉ ደግሞ ገንዘብ ያላቸው ሳይሆን ቅልብ ያላቸው ናቸው። እርምጃ መውሰር ነው አሁን እየተፈተንን መሆኑንና ችግራችን ለመፍታት ወይም ፈተናችንን ለመጋፈጥ የሚያስፈልጉን በእጃችን ያሉ ነገሮችን እንዲሁም ከሌሎች የምናገኛቸውን እርዳታዎች አውቀናል፣ ተቀብለናል። ቀጣዩ የሚሆነው እርምጃ መውሰድ ነው። በችግራችንና በፈተናችን ላይ ምንም እርምጃ ለመውሰድ ግን በራሱ የተሳሳተ እርምጃ መውሰድ ነው። ምክንያቱም ምንም አለማድረግ በችግሩ ጊዜ በመስጠት ስር እንዲሰድ ያደርገውና ከረፈደ በኋላ ለማሸነፍ ያስቸግራል። አሁን ያለንን አቅም በሙሉ በችግራችን ላይ እርምጃ በመውሰድ እንጠቀመዋለን። እስክናሸንፍ ድረስ ትግሉና እርምጃው ይቀጥላል። ያለን አማራጭ ማሸነፍና ማሸነፍ ብቻ ስለሆነ ፈተናው በድል እስኪጠናቀቅ ድረስ መታገል የግድ ይላል። እርምጃ በስሜታዊነት አይወሰድም። የችግሩ ትክክለኛው መፍትሔ መሆኑን እርግጠኛ እስከምንሆን ድረስ ተረጋግቶ ማሰብና በቂ ጥናት ማድረግ ያስፈልጋል። ምክንያቱም በቢዝነስ ፈተና ውስጥ ያሉና በትዳር ፈተና ውስጥ ያሉ ሰዎች ለችግራቸው ተመሳሳይ እርምጃ አይወስዱም። ለዚህም ነው በቂ ጥናትና ተረጋግቶ ማሰብ የሚያስፈልገው። የቱንም ያህል ዙሪያው የጨለመ ቢሆን ማብራት የምንችለውን ማንኛውንም ነገር እስከምናበራ ድረስ መትጋት ይኖርብናል። በገንዘብ የሚፈታን ችግር በገንዘብ፣ በምክክር የሚፈታን ችግር በምክክር፣ በይቅርታ የሚፈታን ችግር በይቅርታ መፍታት አስፈላጊ ነው። የአንዱ ችግር መፍትሄ የሌላው ችግር መፍትሄ ሊሆን አይችልም። ሚስቱን በተናገረው ክፉ ቃል ምክንያት ትዳሩ አደጋ ውስጥ የወደቀበት ሰው ይቅርታ በመጠየቅ እንጂ ገንዘብ በመስጠት ችግሩን አይፈታውም። ወይንም ደግሞ የተበደረውን ገንዘብ መክፈል አቅቶት ችግር ውስጥ የገባ ሰው ገንዘብ ማግኛ መንገድ ፈልጎ ችግሩን ከማለፍ በስተቀር በሌላ መንገድ ሊወጣው አይችልም። ሁልጊዜ መፍትሄና ችግር ሊሰማውና መፍትሄ በትክክል ችግሩን ሊያስወግድ የሚችል መሆን አለበት። ተስማሚ ያልሆነ መፍትሄ መውሰድ በራሱ ሌላ ተጨማሪ ችግር መፍጠርና የመጀመሪያውንም ችግር ማወሳሰብ ነው። ለብዙ አመታት ሲጋራ በማጨስ የኖረ አንድ ሰው የማውቀው ሰው ሲጋራ ማጨስን ስለማቆም ስናወራ፣ ማጨስ እንዴት እንደጀመረ ጠየቁት። ከአመታት በፊት በገጠመው ችግር ምክንያት በብስጭትና በተስፋ መቁረጥ ችግሩን ለመርሳት የረዳው እንደሆነ ለመሞከር እንደጀመረውና እስካሁን ሱስ ሆኖበት እንደቀራ ጫወተኝ። በጊዜው የገጠመው ችግር

ለችግሩ መፍትሄ ብሎ የጀመረው ነገር ግን እስካሁን ድረስ ዘላቂ ችግር ሆኖበት አብሮ እንዳለ ተረዳውም። የተሳሳተ መፍትሄ ራሱ ሁልጊዜም ችግር ነው። ይህ እንዳይሆን በቂ ጥናት ማድረግ፣ ከሰዎች ጋር ግንኙነት ፈጥሮ ልምድ መውሰድ፣ እኛ ባለንበት ሁኔታ ዙሪያ የተጻፉ ጽሁፎችን ማንበብ፣ በተለይ ደግሞ በመጸለይ የእግዚአብሔርን እርዳታ መጠየቅ የግድ አስፈላጊ ነው። አንዳንድ ጊዜ የወሰድናቸው የመፍትሄ እርምጃዎች ችግሩን ሙሉ በሙሉ ላይቀረፉት ይችላሉ፣ ወይም ደግሞ ጭራሹን ምንም ለውጥ ላያመጡ ይችላሉ። ይህም ተስፋ ተስፋ ሊያስቆርጥ ይችላል። ያው ያለው ብቸኛ አማራጭ ግን መፍትሄ ሊሆኑ ይችላሉ ብለን የምናስባቸውን መንገዶች ሙሉ መሞከር ነው። መሞከር መሞከር መሞከር እንደገና መሞከር። ተስፋ ቆርጦ መቀመጥ ምንም የሚቀይረው ነገር የለም። ለመሞከር ፈቃደኛ መሆንና እያንዳንዱን ቀን መፍትሄዎችን በመፈለግ ማሳለፍ ለህይወትም ጣዕም ይሰጣታል። አብዙቱ የታገለ አንድ ቀን ያሸንፋል። አንድ ቀን ሸለቆው መቼ እንደሚሞላ ማን ያውቃል? ሁሉም ነገር መቼ አዲስ እንደሚሆን ማን ያውቃል? ከሞተው ነገራችን ህይወት የሚወጣበት ቀን መቼ እንደሆነ ማን ያውቃል? የጠፋና የባከነ የመሰለን ዘመናችን መቼ እንደሚመለስ ማን ያውቃል? ከጨለመው በድምቀት የምንወጣበት ብሎ? ለራሱ ለጨለመው ብርሃን የምንሆንበት ቀን መቼ እንደሆነ ማን ያውቃል? ለዚህ ጥያቄ መልስ የሚያገኙትና እነዚህን ቀኖች በአይኖቻቸው የሚያዩት ተስፋ ሳይቆርጡ ትግላቸውን የቀጠሉ ብቻ ናቸው። ስለዚህ እንታገል፣ እግዚአብሔርም ያግዘናል። ነገር ግን የወሰድናቸው መፍትሄዎችና እርምጃዎች ያሰብነውን ውጤት ባያመጡስ? የፈለግነው ውጤት እስኪመጣ ድረስ ጊዜ ቢወስድስ? ከደረሰብን ጉዳት ጋር መኖር ግዴታ ቢሆንስ? የደረሰብን ችግርና ጉዳት ዘለቄታዊ ቢሆንስ? እስካሁን ካየናቸው ፈተናዎች ሁሉ ከባዱና የእውነትን ከፍተኛ ትግል የሚያስፈልገው ይህ ደረጃ ነው። እዚህ ደረጃ ላይ የደረሱ ብዙ ሰዎች ተስፋ ቆርጠው ወድቀዋል። ብዙ ሰዎችም ይህን ሁሉ ተስፋ ይህን ሁሉ ሞክሬ ካልተሳካመ ብሞት ይሻለኝ ነበር እያሉ ሞትን ተመኝተዋል። በታገልነው ትግልና በወሰድነው እርምጃ እግራችን ካልተወገደ የደረሰብንን ጉዳትና ያለንበትን ሁኔታ በጸጋ ተቀብሎ መኖር አስፈላጊ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። አዳዲስ ለሆናችሁ ሰብስክራይብና ላይክ እያደረጋችሁ ቤተሰብ ይሆኑ ቀና ይሆኑ።